ወዳጁ ኖላዊ ድራማ ክፍል አርባ አንድ ዛሬ ማታ የሚለቀቅ ይሆናል። እንግዲህ ክፍል አርባ ላይ እንዳየነው ነው ከሆነ ሀኒ መጨረሻ ላይ አባቴ ምን ሆነ ብላ ደንግጣ ነበር ያለቀው እና ምን ተፈጥሮ ይሆን የሚለው እንግዲህ ብዙዎቻችን አጓጉቶና ነገር ግን ደግሞ እንግዲህ አሴ ሰላም ሰባ ሺህ ብር ስለሰጠችው እንዲሁም ደግሞ ጓደኛው ተምቹ ያገኘውን ስለሰጠው ያንን ብር ሊሰጣት ደውሎላት ነው እንጂ አባቷ ምንም ሆነው አይደለም። ነገር ግን ደግሞ ከክፍል አርባ ላይ ምን ተማራችሁ? ከተምቹ ምን ተማራችሁ? እንግዲህ ተምቹ ገንዘብ የሚያስገኝ ነገር ይሁን እንጂ እሱ ፎቶውና መስቀሉ ምን ትርጉም እንዳለው ስላላወቀ እንግዲህ ሰርቀህ አንጣልም ባሉት መሰረት ሰርቆ ወስዶ ነገር ግን ደግሞ ከነሱ ያገኘውን ሳንቲም ምንም ነገር ሳይቀንስ ለአሴር ሰጥቶታል ማለት ነው። እና እዚህ ጋራ አንዳንድ ጊዜ ማስታወል የሚባል ነገር አለ። እሱ ያላስተዋለው ነገር ምንድን ነው? ይህን ያህል ብር የሚከፍሉኝ ፎቶውና መስቀሉ ምንድን ነው ማለት ከኋላው ምን ቢኖረው ነው ብሎ አለማስተዋወሉን አይተንበታል። ሲቀጥል ደግሞ በአንድ ጎን ደግሞ የጓደኛውን ችግር ለመቅረፍ እንዲሁም ደግሞ ገንዘብ ማግኘቱን ብቻ እንደሆነም አይተንበታል። እና በጣም ደስ የሚል አስተማሪ የሆነ ኖላዊ ድራማ እየሆነ ያለ ቆንጆ ድራማ ነው። እና ውድ ቤተሰቦች እናንተስ እንዴት ተረዳችሁት? የተምቹን እንግዲህ የመስቀሉን እና ፎቶውን ወስዶ በመስጠቱ እናንተስ እንዴት ታደርጋችሁት ተረዳችሁት? እኔ በሁለት መንገድ ተረድቻለሁ ማለት ነው። እናም እንግዲህ የወይዘሮ ሜላት ልጅ ትክክለኛ ልጇ ሀኒ ናት። እናም እንግዲህ እነሱ ግን ጓደኛ መስላ እንደ ዘመድም እንደ ጓደኛም እንደ አማካሪም ብላ ቀርባት ነገር ግን እሷ ጉድጓዷን እየማሰችላት ያለች ሴት ናት። ወይዘሮ ባዩሽ እንኳን ለዝምድና፣ ለጎረቤት የማትበቃ ሴት ናት። እናም እንግዲህ ገንዘብ ለማገኘት ስትል ልጇ ያልሆነችን ሴት ልጅሽ ነ ብላ እንድትሄድ አድርጋል ማለት ነው። እናም እንግዲህ ዛሬው ፕሮግራም ላይ ምን ይፈጠር ይሆን የሚለው ደግሞ አጓጊና አንጠልጣይ ነው። እንዲሁም እንግዲህ እንዳየነው ከሆነ ሃና ፎቶውን ካየችው በኋላ በጣም ተገርማ ነበር። አሁን ላይ ወይዘሮ ሜላት ዙሪያቸውን ሊመረምሩ ይገባል። ምክንያቱም እንግዲህ ባለፈውም ለሀና ለሰላም ደም ስትሰጣት አንድ በአንድ ነበር ደግሞ አንድ አይነት የሆነው። ሁለተኛ ነገር ደግሞ ፎቶውን ስታየው ደንግጣ ነበረ አቅፋው ነበረ፣ በቃ ብዙ ነገር እያሰበኝ ነበር እና ወይዘሮ ሜላት አሁን ጥርጣሬ አድሮባቸው ይሄ ነገር ምንድን ነው ብለው በእርግጠኝነት ሀኒም በቅርቡ ልጃቸው እንደሆነች የሚያውቁ ይሆናል ብዬ አስባለሁ። ለማንኛውም ዛሬ ማታ ጠብቁ፣ ይለቀቃል።